የብሔራዊ ምክክሩ ሂደት ወሳኝ ምዕራፍ የሆነውን ሀገራዊ ጉባኤ ለመጥራት የሚቀረኝ የአጀንዳ መሰብሰብና ልየታ ስራን በጥንቃቄ መስራት ነው አለ ብሔራዊ ምክክር ኮሚሽን። እስካሁን በይፋ የተለየ አጀንዳ የለም፣ አጀንዳዎቹን ለመሰብሰብ የሚሆኑ ውይይቶችን ግን እያካሄደ ነው ብለዋል ኮሚሽነር መላኩ ወልደ ማርያም። ኮሚሽነሩ የፕሪቶሪያው ስምምነት ለሀገራዊ ምክክሩ አውንታዊ አስተዋጽኦ ይኖራል የሚል ተስፋ እንዳላቸው ተናግሯል። ድልነሳ መንግስቴ ዝርዝር አለው። ኢትዮጵያ እየገጠሟት ያሉ የውስጥ ችግሮቿን መፍታት አለባት። የተሳሳቱ ትርክቶችና ንትርኮችን ማስተካከል ይኖርባታል። ክቡሩን የሰው ህይወት የሚቀጥፉ ግፎች እንዳይፈጸሙ፣ ይልቁንም በመደማመጥ ወደ አንድነትና ትብብር ለመምጣት ልጆቿ በንግግር በምክክር ሊያምኑ ይገባል። ምክንያቱም ይህ ሀያ አንደኛው ክፍለ ዘመን ነው። ያልኖርንበትን ዘመን ታሪክ እንደ ታሪክነቱ አክብረን የራሳችንን ውብ ታሪክ በጉልህ ማስቀመጥ በሚገባን ወቅት ወደኋላ የሚጎትተን የመለያየትና የቁርሾው ገመድ እንዲኖር መፍቀድ የለብንም። የኢትዮጵያ አገራዊ ምክክር ኮሚሽን ለዚህ ሁሉ ቁልፍ ሚና ይጫወታል ተብሎ ተስፋ ተጥሎበታል። ኮሚሽነር መላኩ ለአሚኮ እንደተናገሩት ሁሉን አሳታፊ ውይይት ለማድረግ እያንዳንዱን ምዕራፍ በሰከነ መንገድ ማስኬድ ይጠይቃል። የፕሪቶሪያው ስምምነት ለዚህ ወሳኝ ሚና ይኖረዋል ብለዋል። ምድር ብትሸጥ እኮ አንድ ሰው ህይወት መተካት አችልም እና ይሄ መቆሙ ራሱ ትልቅ እንትን ነው እና በሂደትም በምክክሩ እንዲሳተፉ ስለሚደረግ መሳተፍም ስላለባቸው የትኛውንም ክፍል የሚያገልልም አሰራር ስላልሆነ የምንሄድበት አሰራር ሁሉን አቀፍ ስለሆነ ሁሉን አካታይ ስለሆነ የነሱ የዚያ የዛ አካባቢ ህዝባችን በዚህ ሂደት መሳተፉ ትልቅ አስተዋጽኦ አለው። ምክንያቱም የሚላቸው የሚያነሳቸው ነገሮች ይኖራሉ፣ አጀንዳዎች ይኖሩታል እና እነዛ እንዲታዩ እድል ይሰጣል። ሀገራዊ ምክክር የሚደረግባቸው አጀንዳዎች ምን ምን ናቸው የሚለው ጥያቄ የብዙ ኢትዮጵያውያን የትኩረት ማዕከል ሆኖ ሲነሳ ይስተዋላል። ኮሚሽነሩ ለዚህ ያላቸው ምላሽ ውይይቶች እየተካሄዱ ቢሆንም ለዋናው ጉባኤ የተለይተው የተዘጋጀ አጀንዳ ላይ አልደረስንም የሚል ነው። እነዚህ የተለዩ ተሳታፊዎች የሚካፈሉባቸው በውይይት የሚካፈሉባቸው መድረኮች ዓላማው አጀንዳ ለመሰብሰብ ነው። አጀንዳዎች በሪጅን ደረጃ ከተሰበሰቡ በኋላ ዘን ወደኛ ምክር ቤት ነው የሚመጡት። አጀንዳ የመቅረጽ ስልጣን የተሰጠው ለኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤት ነው። ምክር ቤቱ ደግሞ አስራ አንዱ ኮሚሽነሮች ያሉበት ነው። ይሄ ምክር ቤት ነው እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ናቸው እነዚህ ብሎ የሚለየው ከመጡት አጀንዳዎች ውስጥ ማለት ነው እንጂ አጀንዳ ያመነጭም ይሄ ከመጣው አጀንዳ ውስጥ ግን እጅግ መሰረታዊ የሆኑ ሀገራዊ ጉዳዮችን የሚመለከቱ አጀንዳዎች እነዚህ ናቸው ብሎም ይለያል። የዛኔ ነው የምናውቀው ማለት ነው። የሆነ ሆኖ ከፍተኛ ጉጉትና ተስፋ የተጣለበት የኢትዮጵያ ሀገራዊ ምክክር ሁሉንም ጥያቄዎች ለአንዴና ለመጨረሻ ጊዜ ይፈታል የሚል ድምዳሜ ላይ ከመድረስ በፊት አስፈላጊውን ሂደት በጥንቃቄ እንዲጓዝ ማገዝ አስፈላጊ ነው ያሉት ኮሚሽነር መላኩ ወሳኝ ቀሪ ስራዎች አሉ ይላሉ። ሁለት ስቴጅ ነው ያልኩህ የመጀመሪያው ውይይት የምናደርጋቸው ውይይቶች አጀንዳዎችን ለመሰብሰብ ነው። በተሳታፊዎች የህዝቡ ውክልና ባገኙ ተሳታፊዎች አማካይነት የሚመጡ አጀንዳዎችን የምንሰበስብበት ነው የመጀመሪያው። ያ ከተደረገ በኋላ ዘንድ ኔክስት ስቴፕ የሚሆነው እዚህ ምክር ቤት መጥቶ እንግዲህ በተለያየ ሜቶድ በተለያየ ሜካኒዝም ሀገራዊ ምክክር አጀንዳ ሊሆኑ የሚችሉት ምንድን ናቸው የሚለው እዚህ ከተለዩ በኋላ የሀገራዊ ምክክር ጉባኤ እንጠራለን። በፌዴራልና በሬጅን ደረጃ ማለት ነው። ኮሚሽነሩ በአገራዊ ምክክሩ ተሳትፎ ከማድረግ የታቀቡ የፖለቲካ ኃይሎች በወሳኙ የሀገራችን የመፍትሄ ምዕራፍ ተሳታፊ እንዲሆኑ ጥሪ አቅርበዋል።